የሞተውን እርሱን እንዴት አምላክ አድርጋችሁ ታመልኩታላችሁ? ይላሉ። ሎቱ ስብሐት አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ሞተ ብለን የተናገርን ቢሆንም ቅሉ በእውነት በባሕርየ መለኮቱ ሞተ ብለን የተናገርን መስሏቸው ነው እነዚያ ሰዎች። እኛ ለመለኮት ሞት ይገባዋል፣ ሞቷል ብለን ያወጁ መስሏቸው ነው እነዚያ ሰዎች። ዛሬ አምላክ ሞተ ብለን የምናዝነው እንደሚመስላቸው ይህን ቀን የምናከብረው እንደዚያ እኮ አይደለም። በፈቃዱ ሞትን የቀመሰውን ያ ማለት በስጋ ሞትን የቀመሰውን አምላክ በስጋ ወደ ዓለም በመጣ ጊዜ በእውነቱ አምነን ካልሆነ በስተቀርኩ ሊገባ የሚችል ምስጢር አይደለም። ይሄ አምላክ በፈቃዱ ወደ ዓለም በመጣ ጊዜ በስጋ በዚህ ምድር እንደሚታየው ሁሉ በሰማይም በመላእክት ዘንድ ይታይ ነበረ። በዚህ ምድር ድንግል ማርያም በቅፏን እንዳስቀመጠችው ሁሉ በኪሮቤል ጀርባ ላይ ባለው መለኮታዊ ዙፋንም አልታጣም። በእውነት አምላካችን እግዚአብሔር በዚህ ዓለም ብርሃን መልቶ ይታያል። በዚህ ዓለም የመላው ብርሃን ከፀሐይ ሰሌዳ ላይ ይታጣልን? በእውነቱ አይታጣም እኮ አይደለም። እንደ አይታጣም፣ እኛ ከአፋችን የሚወጣ ስትንፋስ አለ። ከልባችን አይመትርም፣ ሁልጊዜ ሲወጣ ሲሄድ የሚኖር ነው። ቃላችን ከልባችን ይወጣል። ከልባችን የሚወጣው ቃል በሰዎች ጆሮ በተሰማ ጊዜ ቃላችን ተቆርጦ የቀረ ይመስላችኋል? እንደ ልባችን ቃል የሚለየው ይመስላችኋል? ቃል እኳ አይለየም ልባችንን። እንደዚሁም ሁሉ በአርያም ማድሪያው ያለ ነው አሁን በአይሁድ እጅ ተያዘ ብለን የምንናገርለት ማለት ነው። ስለዚህ በፈቃዱ ተያዘ። በፈቃዱ መያዙ የምታውቁት ለምን መሰላችሁ? አንደኛ እንይዛለን ብለው የመጡ ሰዎች ወደ ኋላ ወደቁ ነው የሚለው። አሁን ያን ጊዜ በእውነት አልፏቸው ሊሄድ አይችልም ነበረ? አልፏቸው እኮ ሊሄድ ይችል፣ እንደወደቁ ጥሏቸው መሄድ ይችል ነበረ። ግን እንደዚህ አይደለም፣ ሊያዝ ነው አላማው፣ የመጣበት እሱ ካልተያዘኛ፣ እንለቀቅማ? እሱ ካልተያዘ እንዴት እንለቀቃለን? እሱ ካልታሰረኛ፣ እንዴት እንፈጣለን? ለዚህ እኮ ለካሳ ነው የመጣው መያዙ ለመያዛችን ካሳልሆን ነው። እኛ መጀመሪያ በኃጢአት ተይዘናል። በኃጢአት መያዛችን በሲኦል እንድንያዝ እንድንጋዝ አድርጎናል፣ አብቅቶናል። አምላካችን መድኃኒታችን ኢየሱስ ክርስቶስ የሚያሲዝ ኃጢአት ሳይኖርበት የተያዘው የሚያሲዝ በደል ሳይኖርበት የተያዘው በበደል ምክንያት የተያዝነው እኛን ነፃ ለማውጣት ነው። በበደል ምክንያት ነው የተያዝ ነው ግን ከዚያ ነፃ ለማውጣት እሱ ጻድቅ ሆኖ ተያዘ ማለት ነው። እና መያዙን በተናገርን ጊዜ በእውነት መለኮት ሞተ እያልን እንዳልሆነ ሁላችን ልታውቀው ይገባል። ያለፈቃዱ ፈቃዱ ያልተያዘ መሆኑንም ሁላችን ልናውቅ ይገባናል። የተያዘው በፈቃዱ መሆኑን ማየት መረዳት ይገባናል ማለት ነው።